ጭራሽ ሩታን ስድብ! አረ እባካችሁ እባካችሁ፣ ምን አይነት ነገር ነው እየተካሄደ ያለው? እጅግ በጣም የሚያሳዝን ነው። ነግበኔስ አይባልም። እኔ ሩታን እንግዲህ አንድ ጉዳይ ላይ ለማነጋገር እየተሯሯጥኩ ነበረ። በውስጥም የተለያዩ የእሷን አድራሻዎች ነግረውኝ እሷን ለማግኘትና የተለያዩ መልእክቶችም እየተላላክን ነበረ። ይሄን አስመልክቶ በሰራሁት ቪዲዮ ላይ በግድ ፍቅር አይሆንም፣ አብርሽና ሄርሚ ወደፊት፣ እኛ ይመለከተንም እያላችሁ አንዳንድ አንድ ልጆች በኮሜንት ስትጽፉ ነበር። በውስጥ ደግሞ እጅግ ያልጠበቅኩት አንዲት ልጅ መታ በቃ ይሄ ሄርሚና አብርሽ ናቸው ወደፊት መሆን ያለባቸው። ማንም ማንንም ማዘዝ አይቻልም። ምንድነው አትነዛ ነዙ አይነት ነገር ነው። መልእክት ላከችልኝ። እኔ አንድ ነገር በጣም ወሳኝ ነገር መናገር እፈልጋለሁ በዚህ ጉዳይ። እንዲሁም ደግሞ ሩታ ከሰሞኑ እያወራኋት ባለው በቴሌግራም አካውንቷ ደግሞ እጅግ ጥሩ የሆነ ነገርንም በቃ ፈጣሪን ይዛለች እና ደግሞ የሆነ አዲስ የሆነ ጉዳይንም ምን ያልጠበቅኩት ነው የጻፈችልኝ። እሱንም አሰማችኋለሁ። እንዲሁም ከአብርሽ ጋር በተያያዘ ደግሞ ሌላ ጦስ ሌላ ነገር ነገር ሊከተል ስለሚችለውም ጉዳይ በውስጥ የደረሱ መረጃዎች አሉ። እሱንም አሰማችኋለሁ። ሰላም ውድ የሀገሬ ልጆች ለተጨነቀ አብራችሁ የምትጨነቁ ላዘነ አብራችሁ የምታዝኑ ቅን አገሬ ልጆች በእያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉ በአክብሮት ጠይቃለሁ። ቀጥታ ይዤ ወደ መጣሁ ዝርዝር መረጃዎቼ አመራለሁ። እንግዲህ ያው የአብርሽና የኤርሜላ ጉዳይ ማንም ያላየ የለም፣ ያልሰማው የለም። እንደው ኤርሜላና አብርሽ ጉዳዩ ራሱ እያለፈ ሌላ ልጅ ራሱ መታ ጭራሽ ሄርሜላን ሁሉ ለማስቀናት እየተሞከረ ያለንበት ሁኔታ ፕራንክ ቪዲዮ እየተሰራበት ያለበት ሁኔታ ነው፣ እያየን ያለ ነው። እኛ እንግዲህ በሩታና ባብርሽ ጉዳይ ከዚህ በፊት እንደዚህ ተናግረን አናውቅም ነበረ። ሰሞኑ ግን ያው በተከታታይ በቪዲዮ እንድናገር የተለያዩ መረጃዎችም እንድሰራ ያደረገኝ አንድ ነገር አለ። በተለይ ብዙዎችም ሩታን እየደገፉ እንዲከራከሩ ያደረጋቸው አንድ ነገር አለ። ሩታ ልትወልድ ተቃርባለች። እጅግ ሆድ ብሷት ከፍቷት ያለችበት ጊዜ ላይ ነው ያለችው። እሷ እንዲህ ባለችበት ጊዜ የልጅ አባት ይሆናል ያለችው ግለሰብ፣ አብሮኝ ይኖራል ያለችው ግለሰብ ምንም ነገር እንዳልተፈጠረ አድርጎ ሚስቱ እንዳላረገዘች እያደረገ ጭራሽ እሷን ለማናደድ በየሚዲያው ከተለያዩ ሴቶች ጋር የሚታየው ነገር በጣም በጣም ነው በቃ ያሳዘነው ብዙ ሰው። ለዛም ነው እኛም በቃ አብርሽ ካለበት ነገር እንዲነቃ ቤተሰቦቹ ራሱ ይህን ነገር ያልተቀበሉት ያዘኑበት ጉዳይ እንደሆነም ጭምር እንዲያውቅ ነው ደጋግመን ስንናገር የነበረው። ለዛም ነው በሩታ በኩል ሆነን ስንከራከር የነበረው። እኔ እዚህ ጋር ኦዲየንሶችን በጣም ማድነቅ ፈልጋለሁ። የሩታ ቤት ደጋፊዎች ጥሩነት፣ ቅንነት ያላችሁ ውድ የአገሬ ልጆች እውነት ሰላማችሁ ይብዛል። አንዳንድ ልጆች ናቸው በጣም የሚያስከፋ ነገር የማየው እንጂ ብዙ ሰው በጣም በሚያስደስት ሁኔታ ከሩታ ጎን ነው ከተገፋ ጎን መቆሙነት በጣም ደስ ይላል። ምንም ቢሆን አብርሽና ሩታ ማያስማማ ነገር ሊኖራቸው ይችላል። እሱን እኛ አልካርንም። እንደፈለጉ መሆን ይችላሉ። በግድኛ አንድ ሰው አንድ ላይ ይሁን አይደለም እያለ ያለ ነው። ግን ይቺ ልጅ ልትወልድ በተቃረበችበት ጊዜ ይከፋታል ብሎ አያስብም ወይ? እንዴት ነው ከሌላ ሴት ጋር የሚታየው? ነው የብዙ ሰው ቁጭትና ሄርሜላን በምታረገው ነገር ብዙ ሰው ነው እየተናደደ። ምን አይነት ሴት ነሽ? ነግበኔ አትይም ወይ? ለሩታስ አታስቢም ወይ? እያሉ ብዙዎች የሚናገሯት። ታዲያ ይህንን ጉዳይ በተመለከተ የሩታን ቴሌግራም ልከውልኝ እዛ ላይ ቦታ አይዞሽ አለንልሽ ስላት እሺ እንግዲህ ችግር የለውም እቀበላለሁ አይነት ምክራችሁንም ነገር አጠር ያለ ነገር መልሳልኝ ነበር። ይህንንም በቪዲዮ አጋርቼ ነበር። ታዲያ በዛ ኮመንት ላይ አንድ ልጅ መታ ነው በግድም የሆነ ነገር የለም ሄርሚና አብርሽ ወደፊት ስትል የነበረው ከዛም አልፎ ደግሞ በውስጥ የተለያዩ መልእክቶች ሲላኩልኝ ነበር ማለት ነው። ማንም ቢሆን ማንንም ማስገደድ አይችልም። ምንድነው ሙጭጭ ማለት በቃ አብርሽዬ ወደፊት እያለች ነው የሆነች ልጅ በቮይስ ሁሉ ስትመልስልኝ የነበረው ማለት ነው እኛ አብርሽና ሄርሚ ለምን ላይ ሆኑ እያለን አይደለም እየተቃወምንም አይደለም ነገር ግን እዚህ ጋር ልትወልድ የተቃረበች አለች እሷን ሴት ማክበር ለሷ ማዘን ትንሽ አያስፈልግም ትላላችሁ ከዛ ውጭ ደግሞ ሩታን እንዲርጉዝ ሆና እንደዚህ በእሷ ላይ ሌላ ሴቶች እያሳየ በዚህ ጊዜ እየጎዳት ነገስ ሄርሚስ ብትሆን በእርግዝና ሲመጣ ወደፊት ቤተሰብ ቢመሰርቱ ቢጋቡ ነገ ብታረግዝ እሷንም እኮ እንዲማረቡ አይቀርም እንዴት ነው ሰው ይህን ነገር ሊያገናዝብ ያልቻለው አልገባኝም እንዲሁም የእሷ ደጋፊ ነን የምትሉ ሰ ሰዎች ደግሞ እባካችሁ በቃ በዚህ ጊዜ ቢያንስ ሩታ እስክትወልድ ድረስ ብትጠብቁ ባይ ነኝ። ያለው ነገር በጣም ያሳዝናል። ለሩታ እንግዲህ ስላሉት ነገሮች ሁሉንም ለፈጣሪ ትቻዋለው ስትል ነው ባጭሩ መልስ የመለሰችልኝ። ከሰሞኑ በተከታታይ ደግሞ አብርሽ እንግዲህ ሴቶች ሁሉ እየተጋደሉበት ሁለት ሶስት ሴቶች ሁሉ ነው በአንድ ቪዲዮ ላይ እየመጡ አብርሽ እንወደዋለን አብርሽ እንወደዋለን እያሉ ሄርሜላን ሁሉ ሲያስቀኑ የነበረው እንግዲህ ሄርሜላ ባናት የመጣች ሁለተኛ ሰው ነች። ከዛ ውጭ ደግሞ እንግዲህ ሌላ ሴት መምጣት ማለት ምን ማለት እንደሆነ እንግዲህ ያው ትንሽ የተናደዳችሁበት ቪዲዮ ነው። እነዚህን ሁሉ እያየች እኔ እኮ ምንም አልመሰለኝም ነው ያለችው ሩታ። ግን ቤተሰብስ ምን ይላል አይባልም ወይ ስትል ነው አጠቃላይ ስላሉት ነገሮች የተናገረችው። በሌላ በኩል እንግዲህ እናትየዋም ከሰሞኑ ያሉትን ቪዲዮች አይተው ነበር እና በጣም በሁኔታው እንዳዘኑ፣ አብርሽ ምን አይነት ነገር ነው የሚሰራው ብለው በሁኔታው በጣም እንዳዘኑበት ነው እንግዲህ መረጃው የተሰማው። እንግዲህ የሩታ እናት በክብር ነበር አዲስ አበባ ሄደው ልጃቸውን ሊያርሱ የነበረው ያ ሁሉ ነገር ሳይሳካ ቀርቶ፣ ግን ልጅቷ ወደ እናቷ ቤት ተመልሳለች። ምን የመሰለ የሞቀ ቤት የሞቀ ጥሩ ነገር እያላት ተመልሳ እናቷ ጋር ሄደችው። እንኳንም እናት ኖሩ፣ እንኳንም አባት ኖሩ፣ እንኳን ቤተሰብ ኖሩላት። እሷም ደጋግማ የተናገረችው እንኳንም ቤተሰብ ኖረልኝ፣ አጠቃላዩ ግን አስከፍቶኛል ነው ያለችው። አያይዛም ሩታ ከሰሞኑ እንግዲህ ሄርሜላ የተባለችው ግለሰብ ወደ አብርሽና ሩታ መኖሪያ ቤት ሄዳ ነው እዚህ ነው የምኖረው ሁሉ እያለች የተናገረችውን ቪዲዮ በጣም ሆዳስብቷት በጣም አስከፍቷት ስትናገርም ተመልክተናል ማለት ነው እንግዲህ ሩታን ለማናደድ በዚህ ነው ሄደ አልገባኝም። ምንም ቢሆን እንግዲህ ልጅ ልጅ የሚወለደው ከአብርሽ ነው ልጁም ቢወለድ የአብርሽ ነው የሚሆነው። እና እንደው በሰላም ልጅ እንኳን ይወለድልኝ ብሎ አለማሰቡ በዚህ ያህል ደረጃ እልህ መጋባቱ ምክንያቱ እኔ የእውነት ምን እንደሆነም አልገባኝም ማለት ነው። አብርሽ አሁንም ቢሆን የሚጸጽትህን ነገር እባክህ እባክህ አታድርግ። ብዙ ሰው ነው ያዘነው። ብዙ ሰው ነው የተናደደው። በተለይ አባትም እንዳዘኑበት አንተም በፕራንክ መልክ ነግረህናል። ለምን ግን ያው መንቃት እንዳቃተ ነው ማወቄ ከበደ ይሄደኝ እንጂ በፕራንክ መልክ ሲናገር የነበረውን ቪዲዮ አይታችኋል ብዬ አስባለሁኝ። ሄርሜላን ጠርቶ ያሉት ነገሮች ፕራንክ ናቸው ብሎ ተናግሯት ነበረ። እና ያው ፕራንክ ናቸው ብሎ ከመናገሩ በፊት ግን የተናገራቸው የተለያዩ ነገሮች ነበሩ። ትዳሬ ባንቺ ምክንያት ተበጠበጠ፣ አባቴም ቤተሰብም አዘነብኝ፣ ሩታን የራሴን ትዳር አጋር ትቼ ከአንቺ ጋር በመታየቴ ብዙ ሰው አዝኖብኛል፣ እዚህ ጋር ይበቃል ብሎ ቪዲዮ ሲሰራ ነበረ እና በዛ ቪዲዮ አማካኝነት ደግሞ እሷ አዝና እንዴት እንድትለኛለህ ብላ በጣም አዝና ሰራ ነበረ። በስተመጨረሻ ደግሞ ፕራንክ ነው እኔ ካንቺ አይደለኝም ብሎ ቪዲዮን ዘጋው። በዛ ቪዲዮ ብዙ ሰው ነው እንግዲህ ያዘነው። ይሄ ራሱ ለሩታ አለማሰብ ነው ብላችሁ ራሱ አታስቡም ያሁን ነገር ተናግሮ ሩታን የበደለበት ነው። እያንዳንዱን ነገር አውርቶ ሰው ሰፍ ብሎ እነዚህ ሰዎች ሊለያዩ ነው ብሎ በሚያስብበት ሰዓት ተመልሶ ደግሞ ፕራንክ ነው እኔ ካንቺ አልለይም፣ ምንም አይነት ነገር አይለየንም ብሎ ሲናገር ተመልክተናል ማለት ነው። እባክህ አሁንም ቢሆን ይገባሃል አብርሽ፣ ነቃ በል አባትህ ቤተሰቦች ያልፈለጉት ነገር እንደሆነ ትረዳዋለህ። የቅርብ ያንተ ሰዎች ማንም አልተደሰተበትም በሄን ጉዳይ። ከቻልክ ነቃ ብለህ ሩታ መውለጇ በዚህ ሳምንት ወይ በቀጣይ ሳምንት እንደማያልፍ ይታወቃል እና እንደው ቢያንስ ቢያንስ ባለቤትህ የቅድሞ ባለቤትህ፣ የልጅህ እናት ምትሆኑ ግለሰብ ስትል አጠገቧ ሆነ ያሉትን ነገሮች ይቅርታ ተባብላችሁ ከጎኗ በደስታዋቀ እንድትቆም ስንል ነው የእውነት መልእክታችንን ማስተላለፍ የምንፈልገው ማለት ነው። እንግዲህ ያው በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበረ። እስቲ በኮመንት አሁንም ለሩታ የምትደግፉ ከሩታ ጎን ያላችሁ አሁንም ቢሆን ለሩታን ማበረታታቱን አትተዉት፣ ሁሌም አለንልሽ ማለቱን አትተውት መልካም ሁሉ እንዲመጣ ምኞቴ ነው። በሌላ ቪዲዮ እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።